የዱባይ ጉዞ ታሪካዊና ታሪክ የሚሰራበት ነው። ቤተሰቦች ጨረቃዎቹን እንደምታዋቸው ምር ድምቅ ብለው በደስታ በፈገግታ በዱባይ ባህር ላይ ጀልባ ላይ ቀይና ነጭ ፊኛ ነፍተው ዛሬ ማታ አይጠብቁም ብለው መጥተው ልናል። አንድ አይነት ማች ልብስን የለበሱት ሲቀጥል፣ የዛሬው ፈገግታቸው እውነቴን ነው የምላችሁ፣ የዱባይ ሙሉ ከተማ ያበራል። እንዴት እንዳመረባቸው እንዴት ፈገግ እንዳሉ ሲቀጥል ደግሞ የሙሽዬ ሸበላ ልጅ አይወስን እንጂ ከወሰነ ምንም ነገር ያደርጋል። ሳይናገር ነው የሚያደርገው። እና ዛሬ ብዙ ሰርፕራይዞችን እንጠብቃለን። ሶስት የሚሆኑ አሉ። ከሶስቱ በጣም የተለያየ ሰው የገመተ ነገር አለ። እሱም ደግሞ ቀለበት። ዛሬ ቀለበት ለሃይምዬ ሊያደርግላት ነው እያላችሁ ነው ብዙዎቻቸው ኦፍኮርስ። ምክንያቱም ከዚህ በፊት አይታችሁ ከሆነ ዱባይ ላይ ጎልድ የሚሸጥበት ወይንም ወርቅ የሚሸጥበት ቦታ ከዚህ በፊት ቡራንድ ሄደ ታውቃላችሁ። ሀይሚኝ ይዟት ማለት ነው። ሲቀጥል ደግሞ አንደኛ ዓመታቸውንም ሊያከበሩ ሊሆን ይችላል። ኦር ደግሞ ፍቅሩን እየገለጸላት በቃ። ከዚህ በኋላ ብዙ ጊዜ ብለነው እናውቃለን፣ እባክህ ፍቅርህን ግለጽላት። በእርግጥ በድርጊት ብዙ ጊዜ ገልጾት ያውቃል፣ በአፉ ባይናገርም ሶሻል ሚዲያ ላይ ውስጥ ውስጡን ግን፣ ቤተሰቦቼ ውስጥ ውስጡን ተናግሯል። ግን እኛ መስማት እንፈልጋለን። እንዲህ እንደዚህ በስስት በናፍቆት የምናድ ሁለት እንቁር ግቦች ማለት ነውና፣ ዛሬ የዱባይ ባህር ቀውጢ ቤተሰቦች ቅውጥ ነው የምትደረገው። ከሶስቱ አንዱ መሆን አለበት። ሲቀጥል አንድ አይነት ማሽን የለበሱት ሌላው ደግሞ ቀይና ነጭ ፊኛ ተነፍቶ ሳይ ደግሞ የበለጠ ጓጓኝ ለሰርፕራይዙ ና ቤተሰብ በጣም ብዙ ቤተሰብ ቀለበት ነው እየጠበቅ ያለው፣ ግን እኔ ሜቢ ፍቅሩን መጀመሪያ ፍቅሩን ነው መግለጽ ያለበት አይደል? ከዛ ቀለበቱ ይቀጥላል። አንድ ዓመታቸው ነው። ቤተሰቦቼ፣ ሶስት አይነት ነገር አለ። ከነዚህ ሶስት ነገሮች የትኛውን ነው የሚያደርገው ቡራ የሚለው ጥያቄ፣ ጥያቄ ምልክት። ማታ ነው የምናየው ቪዲዮ የሚለቀቀው። ግን በቃ እንዴት ብዬ ልንገራችሁ፣ ሀይሚ ፈገግተዋ እንዴት እንደሚያስደስት ቦራም ተመሳሳይ። የእነሱ ሳቅ የሚያስደስታችሁ የእነሱ ደስታ የሚያስደስታችሁ ሰዎች ላይክ እያደረጋችሁ ተቀላቀሉ ኔጋ። ምክንያቱም እኔም አንደኛዋ ስለሆንሁ ማለት ነው። በነገራችን ላይ ቦራ የሆነ ነገር ማረግ ከፈለገ ለሀይሚ የሆነ ነገር መስጠትም ማረግም ከፈለገ በቃ ከወሰነ ወሰነ ነው ማለት በሚሮ ላይ ወሰነ አደረገው ነው ማለት። ቀደም ብሎ እኛ ጋ መቶ እንደዚህ ላረግ ነው እንደዚህ ሊፈጠር ነው ምናምን ብሎ የማይናገር ልጅ ነው። ቆራጥና ወሳኝ የሆነ ልጅ ነው እና ለዛም ደግሞ ብዙ ነገሮችን እያሰብን ብንጓጓም አይፈረድብንም። ከዚህ በፊትም ታስታውሳላችሁ፣ እንግዲህ ዱባይ ይዣት እመጣለሁ ሳይል ነው ይዟት፣ ብድግ አድርገው ይዟት የመጣው ባጭር ጊዜ ማለት ነው። ብዙ የተንዛዛ ወሬ ሳያወሩ ይሄ ነገሩ ደስ ይለኛ። ዛሬም ቀለበት ቤተሰቦች ባለፈ ጎልጅ ሄደ ነበረ። ዱባይ ላይ ታውቃላችሁ፣ ወርቅ በሽ ነው የተለያየ ሀገርና ምን አይነት ወርቅ ሊደረግላት ነው? ለሀይሚ ወይን ስ ደግሞ አረ መኪና አለ፣ ቤተሰቦች መኪና አለ። መኪና ወርቅ፣ ወይ አንድ አመታቸው ኦር ደግሞ ፍቅሩን የሚገልጽበት አራት አሉ። ከአራቶቹ ማንኛው ይሆናል? ኮሜንት ላይ የገምታችሁን አስቀምጡ። እኔም እነዚህ አራቱን ጠብቅ ያለው ከአራቱ ግን አንዱን ቢያንስ አንዱን ማየት እፈልጋለሁ። ቡራ ሸበላው ቀብረረው ሃይሚዬ ንግስተን ቀብረር ዘና እንደምታደርጋት አንደኛውን አድርገህ እርግጠኛ ነኝ። መኪና ያልሁበት ምክንያት ቤተውጭ፣ ቡራ በጣም ዱባይ ላይ ያሉ መኪናዎችን እንዴት እንደወደዳቸው ኢቨን፣ እንኳን ብዙ ስቶሪ ላይ ያደርጋቸዋል እና ሜቢ ምን ይታወቃል፣ አንድ መኪና ይዘው ኢትዮጵያ ሊገቡ ይሆናል። ኦር ደግሞ ለሃይሚዬ ፍቅሩን ሊገልጽ ይሆናል፣ ወይንም አንድ አመታቸውን እያከበሩ ወይ ቀለበት ቤተሰቦቼ እና ቦራ ሁሌ ጊዜ ምንድነው እያስቀናሽኝ ነው። እንደገና ደግሞ ሌላ ወንዶች ሲጠይቁሽ ምናምን ምናምን እያለ ነበር ትናንት ሰምታችኋል አደለ? ስለዚህ በቃ ዛሬ ቀለበት አርግላትና ፍቅርንም ግለጽ እንዳትና ተገላገል። ሌላ ወንዶችም በቃ አይናቸውን ወደዛ ሰበር እንዲያደርጉ ከሀይሚ ላይ እንዲያነሱ ማለት ነው። ማንም ሰው ቆንጆ ሲሆን ውብ ሲሆን ሲያምርበት ፈላጊ ይበዛል ታውቃላችሁ አደለ? ስለዚህ ሀይሚያ አሁን ያለችበትን ሌቭል አይታችኋል፣ እንዴት እንደምታምር በስስት ነው ሁሉም የሚዋትና ቡራዬ ከዚህ ሁሉ መገላገል ከፈለግህ በቃ ቀለበት አርግላት። እንደዛ ነው እኔ ምክሬ፣ የእህትነቴ ትላላችሁ ቤተሰቦቼ። በጉጉት ነው ማታ ቪዲዮን የምንጠብቀው። ሰላማችሁ ይብዛ እያልኩኝ እዚህ አካባቢ በቃኛል። ባይ ባይ